አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን። ሁሉ ሰላም፣ ሁሉ መልካም ከእኛ ጋር ሁሉ ሰላም ነው። በጉጉት ሲጠበቅ የነበረው አዲሱን ረቂቅ አዋጅ አዲሱን መመሪያ በተመለከተ በዛሬው ዕለት በመላው ሀገሪቱ ላይ ተግባራዊ እንዲደረግ ውሳኔ ስለማስተላለፉ ሰምተናል። ስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 37ተኛው መደበኛ ስብሰባውን በዛሬ ዕለት ያካሄደ ሲሆን በወንጀል የተገኘ ንብረትን የማስመለስ ረቂቅ አዋጅን በተመለከተ በአብላጫ ድምፅ ይፋ አድርጓል። ሙሉ ዝርዝሩን ወደ እናንተ እናደርሳለን። እንዲሁም እጅግ በጣም ከፍተኛ ጥንቃቄ ልታደርጉበት የሚገባና ምናልባትም ይህንን ድርጊት ከፈጸማቸው በግለሰብ ደረጃ እስከ አንድ ሚሊዮን ብር ድረስ የሚያስቀጣ አዲስ የቅጣት ህግ ስለመተላለፉ አውቀናል። ይህንን ህግ እንግዲህ ማሟላት ግድ ይላችኋል። ሙሉ ዝርዝሩን ወደ እናንተ እናደርሳለን። በተጨማሪም መንግስት በቤት ኪራይ ዋጋ ላይ የሚያደርገውን ማሻሻያ በተመለከተ የከተማና መሠረተ ልማት ሚኒስቴር ያወጣው መግለጫ አለ። ሙሉ ዝርዝሩን ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያም ስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት የስራ ዘመን 37ተኛ መደበኛ ስብሰባውን በወንጀል የተገኘ ንብረት ህጋዊ ማስመለስና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከልና ለመቆጣጠር የቀረበውን የማሻሻያ አዋጅ በአብላጫ ድምፅ በዛሬው ዕለት አጽድቋል። የሕግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳ ቦሩ እንደገለጹት፣ ማሻሻያ አዋጁ ሀገሪቱ የዘርፉ ዓለም አቀፍ ጥረት ላይ ያላትን ድርሻ ባግባቡ እንድትወጣ የሚያስችል ነውም ብለዋል። ቀደም ሲል በስራ ላይ የነበረው አዋጅ ወንጀልን ለመከላከልና ለመቆጣጠር የሚያስችሉ በርካታ ድንጋጌዎችን የያዘ እንደነበር ጠቅሰው፣ ነገር ግን ወቅቱን ያገናዘበና በሚፈልገው ደረጃ ሥራውን ውጤታማ አድርጎ ለመስራት በሚያስችል መልኩ አለመደራጀቱንም ተናግሯል። በወንጀል ተግባር የተገኘ ገንዘብን ሕጋዊ አስመስሎ የማቅረብ ወንጀልና ሽብርተኝነት በገንዘብ መርዳት ድንበር ተሻጋሪና ዓለም አቀፋዊ ችግር መሆኑን በመግለጽ ወቅቱን የጠበቀ ጠንካራ ሕግና አሰራር ስርዓት መዘርጋት የተረጋጋና ግልጸኝነት ያለው ጤናማና ቀልጣፋ የፋይናንስ ስርዓት የሚፈጠር መሆኑንም አስረድተዋል። ከፋይናንስ ግብረ ኃይል ምክረ ሐሳብና ዘርፉን በተመለከተ ሀገሪቱ ፊርማ የተቀበለቻቸው ስምምነቶች ጋር የተጣጣመ እንዲሆንና ያጋጠሙ ክፍተቶችን ለመሙላት የሕግ ማዕቀፍን ማሻሻል አስፈላጊ ሆኗልም ብለዋል። የተለያዩ የፋይናንስና ፋይናንስ ነክ ያልሆኑ ተቋማት ትክክለኛና ተጠቃሚ ባለሀብቶች እነማን እንደሆኑ ለመለየት የሚያስችል መሆኑን ገልጸው ወንጀልን ለመከላከል በሚያስችል መልኩ መረጃዎችን ለመያዝ የሚደረግ አሰራር ያስቀመጠ መሆኑን ነው የተገለጸው። በዚህም በወንጀል የተገኘ ንብረት ሕጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመቆጣጠር የማሻሻያ አዋጅ ነው በዛሬው ዕለት በመላው ሀገሪቱ ላይ ተግባራዊ እንዲደረግ ባብላ በአብላጫ ድምፅ የጸደቀው። ይህ በእንዲህ እንዳለ ከሰሞኑ በሰኔ ወር መንግሥት በቤት ክራይ ዋጋ ላይ ማሻሻያ እንደሚያደርግ ተደርጎ በማኅበራዊ ትስስር ገጽ ላይ የተለያዩ ሐሰተኛ መረጃዎች ሲዘዋወሩ ተበልክተናል ማለቱን የከተማና መሠረተ ልማት ሚኒስቴር አስታውቋል። ባለፈው ዓመት በህዝብ ተወካዮች ምክር ቤት የጸደቀው የመኖሪያ ቤት ክራይ ቁጥጥርና አስተዳደር አዋጅ ቁጥር 1320 ህዝብ 2016 አንድ ተከራይ ቤቱን ተከራይቶ ውል ከገባበት ጊዜ ጀምሮ ከሁለት ዓመት በፊት ምንም አይነት የዋጋ ጭማሪ ማድረግ እንደማይችል መደንገጉ ይታወሳል። በማህበራዊ ሚዲያዎች እየተዘዋወሩ ያሉት መረጃዎች ይህንን አዋጅ ጠቅሰው መንግስት የኪራይ ዋጋ ጭማሪውን የጊዜ ገደብ አሻሽሎ ዝቅተኛ የኪራይ ዋጋ መነሻ ሊያስቀምጥ እንደሆነ ከፍተኛ ተከታይ ባላቸው የማህበራዊ ሚዲያዎችም ጭምር አሳሳች የሆነ መረጃ እየተዘዋወረ ይገኛልም ብለዋል። በዚህም የኢቢሲ ዶት ስትሪም ፋክት ቼክ ጉዳዩን አስመልክቶ በከተማና መሠረተ ልማት ሚኒስትር የህዝብ ግንኙነትና ኮሚኒኬሽን ሥራ አስፈጻሚ የሆኑት አቶ ኢትዮጵያን ጠይቋል። አዋጁ ራሱ ከወጣ አጭር ጊዜ እንደሆነ የጠቀሱት አቶ ኢትዮጵያ በመስሪያ ቤታቸው አዋጁን ለማሻሻል የታሰበ ነገር የለም ማለታቸው ነው የተገለጸው። ሌላውና እጅግ በጣም ከፍተኛ ጥንቃቄ በግለሰብ ደረጃ እስከ 1 ሚሊዮን ብር ድረስ የሚያስቀጣን የኤሌክትሪክ አገልግሎት መግለጫ ይፋ ሆኗል። በተሻሻለው መመሪያ መሰረት የኃይል ስርቆት የፈጸመ መኖሪያ ቤት ወይም ግለሰብ 20 ሺህ ብር ይቀጣል ስለመባሉ የታወቀ ቢሆንም የከፍተኛ ኢንዱስትሪዎች ለሚፈጽሙት የኃይል ስርቆት ደግሞ እስከ 1 ሚሊዮን ብር ቅጣት እንደሚጣልባቸው የኢትዮጵያ ኤሌክትሪክ አገልግሎት ተናገረ። በበጀት ዓመቱ 11 ወራትም 298 ደንበኞች የኤሌክትሪክ ኃይል ስርቆት መፈጸማቸውን አገልግሎቱ አውቋል። ይህም በገንዘብ ሲሰላ 259 ሚሊዮን ብር ኪሳራ እንዲደርስብኝ አድርጓል ማለቱን ነው የገለጸው። ከዚህ ቀደም የኃይልም ሆነ የመሠረተ ልማት ስርቆት የሚፈጽሙ ደንበኞችን የሚቀጣ የሕግ ማዕቀፍ ቢኖርም ዝርዝር የማስፈጸሚያ ደንብና መመሪያ አለመኖሩ ለመሠረተ ልማቶቹ የሚደረግ ጥበቃ ክፍተት እንዲኖረው አድርጓልም ብሏል። በተጨማሪ ወንጀለኞቹ ላይ አስተማሪ ቅጣት ሲጣልባቸው አለመታየቱ ችግሩ እንዲጨምር ከሚያደርጉ ምክንያቶች መካከል መሆኑን የተናገረው አገልግሎቱ በዚህ ምክንያት የኃይል ስርቆትን የፈጸሙ ደንበኞች ሲዳኙበት የነበረውን ሕግ መከለሱንና ወደ ስራ መግባቱን ነው የገለጸው። በዚህም አገልግሎቱ ፈትኖኛል ያለውን የኃይል ስርቆት ለመቀነስ ተሻሽሏል ባለው መመሪያ መሠረት የኃይል ስርቆት ፈጽሞ የተገኘ የንግድ ቤት 500 ሺህ ብር፣ የዝቅተኛ ኢንዱስትሪ 750 ሺህ ብር ቅጣት ይጣልባቸዋልም ተብሏል። የከፍተኛ ኢንዱስትሪ ለሚፈጽም የኃይል ስርቆት አንድ ሚሊዮን ብር ቅጣት እንደሚጣልባቸው የተነገረ ሲሆን ለመኖሪያ ቤት ደግሞ 20 ሺህ ብር ተጥሏል ብሏል የኢትዮጵያ ኤሌክትሪክ ኃይል አገልግሎት። በመጨረሻም የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በትናንትናው እለት በቄርቆስ ክፍለ ከተማ ወረዳ 3 ወሎ ሰፈር አካባቢ በተሰራው የኮሪደር ልማት መሰረት የእግረኛ መንገድ ላይ በተሽከርካሪ በመሄድ ደንብ ተላልፈው የተሰወሩ አሽከርካሪዎች ከአዲስ አበባ ከተማ ትራፊክ ፖሊስ ጋር በመተባበር በቁጥጥር ስር መዋላቸውንና 300 ሺ ብር መቀጣታቸው ተገልጿል። ግለሰቦቹ በህብረተሰቡ ጥቆማ መሰረት ክትትል በማድረግ ሶስት አሽከርካሪዎች ከነ ተሽከርካሪዎቻቸው በቁጥጥር ስር በመዋል እያንዳንዳቸው መቶ መቶ ሺ ብር እንዲቀጡ ውሳኔ ተላልፎባቸዋል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በከተማዋ ደንብ የሚተላለፍ የግልና የመንግስት ድርጅቶችና ግለሰቦች ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥልም ማስተዋወቁ ተገልጿል። ህብረተሰቡ ለማንኛውም የደንብ መተላለፍ መረጃ በ9995 ነጻ የስልክ መስመር ጥቆማ እንዲሰጥ ጥሪውን ማቅረቡን ተመልክተናል። ለዛሬ ረፋዱን የያዝንላቸው መረጃይን ይመስላል። ቪዲዮውን ላይክ ላይክ ሸርሸር አድርጉት። እስከ ፍጻሜው ድረስ አብሯችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።